የፈለገው እንትን ብትል ብትል ቀራረበው። የፈለገው እንትን ብትለው፣ እኔ እኔ እንጃ እንዴት አይነት ስርዓት ነው? የዚች ደግሞ ይለያል። ሲብስብሽ ልትማች ትችያለሽ፣ ግን የዚች ደግሞ ኃይለኝነቷ በጣም ሚጥሚጣ በሏት። በቃ የጋለ ምጣድ። ተቃጠለች እኮ ልጅቷ። ቀስ በይ እስኪ፣ ቀስ ቀስ ቀስ። ልጁ ፈርዶበታል። ያገባት ባል እንግዲህ ዛሬ እንግዲህ ሰፕራይዝ ለማድረግ እሱ ቤት ገዝቶላት፣ ፕራንክ ለማድረግ ባለ አንድ መኝታ ነው የገዛው ብሎ። በፈጣሪ እንደው ሰው እንኳን ምን ይለኛል ለምትል ልጅ አይደለችም። እንዴት ባለ አንድ መኝታ ለእኔ ትገዛለህ? ለሱመያ ባለ ስንት ቤት ገዝተህ እንዴት ለኔ ትገዛለህ? ባለ አንድ መኝታ ደግሞ። ጭንቅላቷ ትክክል የሚሰራ አይደለም ያልኳችሁ። ባለ ሶስት ምኝታ ገዛ እና ሙሉውን አሁኑኑ አይን እያየህ ሙሉ ክፍያውን ትከፍላለህ አረ ወይኔ ጉድ ይቺ ጭንቅላቷ ትክክል አይደለም እናንተ እንዴት ነው ሰው ልጅ አንድ ጊዜ ሙሉ ክፍያውን ከፍሎ የሚጨርሰው? ምን አይነት ውዶ አይስቁም። ያለ መሰቅ አይቻልም መቼም። የልጅ አንዳንዴ ጭንቅላቶ ትክክል አይደለም ብላችሁ ታስባላችሁ፣ ደግሞ በሌላ በኩል ደግሞ በቀሳት ወዱ ትስቃላችሁ። እጅግ በጣም የምትገርም እኔ እስካሁን ድረስ በጣም ብዙ ሰዎች አያለሁ። የዚህ ደግሞ እኔ እንጃ። በስመ አብ ተንጫጫች እንደ ተልባ። በቃ ተልባ በሏት። እውነት ጌታ ሆይ እንዴት እንዴት አይነት ሰው አለ! ግን በየቤቱ የቤቷን ገመና አደባባይ ላይ ወጥታ እያዙ ይልቀቁኝ። ቢያንስ ቤት ውስጥ እንኳን ኦኬ ሁለታቸው። መቼም ቤት ጓዳ የማይችለው ነገር የለም መገመናሽ ነው በቤትሽ፣ ግን ውጭ ላይ ሄዳ እንግዲህ የማታውቀው ሰው ነው ዲኤምሲ ላይ ሄዳ እንዴት ባላ አንድ ምኝታ ትገዛልኛለህ? እንዴት እዘራፋለች። እዛም ሜዳ እዛ የለመደችው ሰው ጥርስ ማራገፍ እዛ ሜዳ በቃ እንዴ! ረ ልጅቷማ እኔ እኔ እንጃ እውነት፣ የጎደላት ነገር አለ እንጂ ጤነኛ አትመስለኝም። ሲጀመር የሆነ ሕክምና የሚያስፈልጋት ይመስለኛል። ገና ተገዝቶላት እራሱ አመሰግናለሁ እንኳን አትልም። ከገዛህልኝ በኋላ ከፈለግ ጎንደር፣ ከፈለግ እንትን ሱመያ ጋር መሄድ ትችላለህ። እሷ የምትፈልገው ብርና ብር ብቻ ነው። ሰው ልጁን ሲጀምር የምትፈልገው አይመስለኝም። እሷ የምትፈልገው ገንዘብ ብቻ ነው። ዝም ብላችሁ ካያችሁ ለሱ ራሱ እውነት መፍራት አለበት። በጣም የምታወራው ምናምን የምታስፈራራው ፍራፍራ እውነት መፍራት አለብህ። ፈጣሪ ለአስችል አይሰጥም። እንግዲህ ለአንድ ቀንም ይከብዳል፣ አይደለም ሚስቱ ናችሁ አንድ ላይ አንድ ቤት ስትኖሩ ይቅርና ይቺ ይቺ በጣም ከባድ ሰው ናት። ለምንም ነገር የምትመለስ አይደለችም። ለምን? ኧረ ሴት ልጅማ እንደዚህ ሰከን ስትል እንጂ እንደዚህ ውጭ ወጥታም የቤቷን አመል ይዛ ወጥታ እንደዚህ እንደ እሳት እንደ እሳት እሳት እሳት አሞ እሳት እግሞረ ብሏት በቃ የተቃጠለች እኮ ናት። እናንተ ምንም እኳ አፏ እኮ አርፍም በቃ ቱ አንድ ጊዜ ከጀመረች በቃ የአፏ መቋሚያ የለውም። እንዴት ነው ይቺን ልጅ መዝጋት የሚቻለው? ጭራሽ አሁን ጥርሱን ያራገፈችው ልጅ መታሰር አለባት። ልጁ ደግሞ አልታረቅም አሳስራታለሁ ብሎ አሁን ጭራሽ እስር ቤት ሲሄድ መነጸሬን አርጋለው ጸጉሬን። እስር ቤት ሳይሆን አማኔን ነው መውሰድ ያለባቸው። እውነት እዛ ሄዳ መታከም አለባት እንጂ ጤነኛ አይደለችም። ዝም ብላችሁ እናንተ እስር ቤት ሄዳ ደግሞ እዛ እስር ቤት ያሉትን ወገኖቻችን እንዳታስጨርሷቸው። ለነሱ ለነሱ እኔ ለነሱ ማሰብ አለባችሁ፣ ምንም በማያውቁት ገና እዛ ተዘግቶባቸው ያሉት። ይቺ ልጅ ደግሞ የሆነ ነገር ካለች ካሏት እዛም እንደምትጨርሳቸው አታስቡ ስለዚህ ይቺ ልጅ አማኑኤል ነው መሄድ ያለባት እንጂ እስር ቤት ሂዳ፣ ሰውን እዛም የምታተርፍ አይመስለኝም። እዛም እንደዛው አንዱን ጥርስ አራግፋ እዛው ስትበሰብሳለች። አረ በስመ አብ! አረ ጉድ! አረ ጉድ! አረ ጉድ! አረ ጉድ! አረ ጉድ! የማናየው የማንሰማው ጉድ የለም እኮ እናንተ። እንዴት አይነት ጉድ ነሽ? ከየት ነው የመጣችሁ? ደግሞ ይቺ ከየት ነው ሰው አሁን ላይ አይደለም ባለ ሶስት ምኝታ ባለ አንድ ምኝታ እኳን ቤት አዲስ አበባ ላይ እንዴት አይነት ምን አይነት ውድ እንደሆነ ታውቃላችሁ? ባለ ሶስት ምኝታ ተገዝቶለት አሁኑን ሙሉ ክፍያውን ከፍለ ትጨርሳለህ። ዲ አንደው ኮስቴብ ስቴብ አለው አይደለው፣ ቅድመ ክፍያ ከዛ ደግሞ በየወሩ የባንክ እንትን አለ። ይቺ በቃ በልቧ እሷ ያለችው ካልሆነ በስተቀር በፍጹም ሰው የሚላትን ነገር የምትሰማም አይደለችም። አሁኑኑ ካልተከፈለ፣ አሁኑኑ ካልተቆረጠ፣ አሁኑኑ ካልተፈለጠ ምትል በዘመኔ አይቼ ሰምቼ የማላቅ ሴት። የሆነ ስጦታ ሰተሹ ሰው አመሰግናለሁ ብሎ ሲቀበል ነው የማየው እንጂ እንደዚህ አሁኑኑ ካልሆነ አሁኑኑ ውለድ፣ እንደዚህ እኮ ነው የምትለው። ውለድ በቃ አሁኑኑ፣ አሁኑኑ ካለች፣ አሁኑኑ ታሙኩ። ትንሽ እኮ አታፍርም እናንተ። ትንሽ ትንሽ የሆነ ሰው እኮ አይተሽው የማታውቂው ከዚህ በፊት ለመጀመሪያ ጊዜ ስታየው ትንሽ ታፍሪያለሽ። ይቺ ግን ምንም የተ እዝጊዮ ምን ልጁ ምን ይበላል? አፈረ በቃ፣ ጸጥ ብሎ ማዳመጥ ጀመረ፣ ትቶ ስራውን ማስረዳቱን ትቶ ምንም ማድረግ አይችልም። ታውራ ብሎ ዝም አላት። ምክንያቱም ልጅቷ ጤነኛ እንዳልሆነች እያዩ ነው። እንግዲህ ሚዲያ ላይ ከመጣች አንስቶ እኔ አሁን በቅርብ ነው የማያቸው ግን ረ ቤት ውስጥ ስንት ስንት የቻለው ጉድ አለ ቤት የቤት ገመና ያልቻለው ጉድ የለም። እውነት አቤቱ ጌታ ሆ እንግዲህ፣ እግዚአብሔር ይጠብቅህ አንተ እግዚአብሔር ይጠብቅህ በሉት። እኔ ፈራውለት እንግዲህ ባል የተባለውን እውነት። ሱመያ በጣም ጥሩ ልጅ ናት። እሺ ይችን ስታዩና እና ሱመያ በጣም አረብስማም ይዋክ ናት። እሷ እሷ ልጅ ይዛ ይቺም ገና ምንም አንድ ልጅ ሳትወልድ እንደዚህ የሆነች በተለይ ልጅማ ስትወልድ ምን ያክል እንደምታሰቃየው እንደምትጠብሰው አስቡት። አሁን በዚህ ሁኔታ እንደዚህ የሆነችው ከባድ ነው በጣም ሴት ደግሞ የሆነ ልክ አለ እኮ የሴት ልጅ የሆነ ነገር በቃ በተለይ ሰው ጋር ስትሄድ የሆነ አንገትሽን ድፊት አድርገሽ ልክ እንደማያረው ቤት ውስጥ ሰው ገመናሽ ነው። ባልና ሚስቶች ሊጣሉም ሊጨቃጨቁም ይችላሉ፣ ግን ውጭ ወተሽ የቤትሽን አመል እንደዚህ እወቁልኝ ማለት ይህን ያክል ሴት ልጅ ኃይለኝነት ትርነት እኔ እንጃ። ሴት የሆነ ሴት እኮ ብልክ ናት እኮ ሴት፣ እውነት ወንድ እኳን የሆነ ጠንከር ብሎ እንትን ሲላት እኳን እሱ እንትን እንዲላት የሆነ በቃ ታባብላለች ምናምን፣ እንጂ እሷ እንደ እንትን ጭድ ጭድ እኮ በቃ እሳትና ጭድ ብሏት፣ በምንም እኔ እንጃ እንዴት ብለው አንድ ቤት እንደሚኖሩ ራሱ ፈጣሪ ነው የሚያውቀው። በጣም ኃይለኛ በጣም እሳት እሳት እሳት ናት። ልጅቷን ለምንም የምትበግር አይደለች። ባለፈው ጓደኛዋ መታ አብራ ለእሷ እያገዘች የነበረችውን የእሷንም ጥርስ እግዚአብሔር ያወጣላት። እዛ አብረው አልነበሩም። የልጁን ጥርስ አራግፋ እሷ ባትሮጥ ኑሮ የእሷም ጥርስ ተራግፎላት ነበር። ወይ ጉዴ አረ፣ እንደው አረ፣ እንደው እግዚአብሔር ሆይ፣ እንዴት እንዴት ይስፋል። እንደው በየቤቱ በየጓደው ስንት ጉድ አለ፣ ስንት ጉድ አለ፣ ስንቱን እናየዋለን፣ ስንቱን እንሰማዋለን። የዚህስ ደግሞ የባሰ ነው። ይቺ ደግሞ የባሰ የባሰ የባሰ የባሰ አለና አገር አትልቀቅ አላ ሀገር የሰው የዚህስ ደግሞ በጣም ጫን እያለ ነው እስካሁን ድረስ እኔ ሰው አያለው። ይቺ የዚች በጣም ኒንጃ ከባድ ነው። በጣም አረ መዳ አኔ ያለ ሰው ፊት ይዛ እንኳን ምንም የምታፍር ልጅ አይደለችም። በቃ እዛ አንድ ጊዜ የሆነ ሰው ከለመድሽ ሰው ጋ ነኝ ምንድን ነኝ። ሁል ጊዜ በመጀመሪያ ጤነኛ ብትሆን እንደዚህ ማለት ቢያንስ የሆነ ረጋ ብላ ማውራት ካለባት፣ ባሏን ማሳመን ካለባት፣ በውስጥ ማሳመን እንደዚህ ሰው እወቁልኝ እኔ እንደዚህ ነኝ ማለት ይሄን አንደኛ የሰው የሰው አይን ራሱ ለሷ የሰው እርግማን የሰው ለእሷ ጥሩ አይደለም። ገና አልወለደችም። ገና ብዙ ነገር ምታይ ልጅ ናት። ገና እንደዚህ እንደ እሳት መቃጠል እንደ እንትን እኔ ተገቢ ነው ብዬ አላስብም። እውነት መረጋጋት አለባት። በደንብ መመከር፣ በደንብ መብሰል አለባት። ልጅቷ የበሰለች አትመስለኝም። ገና እንደወረደች ናት፣ ከገጠር መሰለኝ የመጣችው። ግና ገጠር ልጅ እኮ የዋህ ነው። የገጠር ልጅ የዋህ ነው። በጣም አንገቱን ደፍቶ ቅርቅር ካረገ ቀና ብሎ ራሱ ሰው አያየም። እውነት የገጠር ሰው እኛ ገጠር ነው የመጣ ነው። በጣም እኔ እንጃ፣ ሰው አክባሪ ነው የገጠር ሰው እውነት። የከተማም ስርዓት አላቸው። እኔ እንጃ እንግዲህ የት ሰው ተፈጥሮ እንደ ተፈጥሮ የተለያየ ነው እንጂ የዚች ደግሞ ትንሽ ወጣ ያለ ነው ሰው ልጅ። ያው የሰው አመለካከት እንደ መልካችን ሁሉ ነገራችን የተለያየ ነው። እንግዲህ ለስች አይሰጥም እኔ ፈራውድ ልክ ለአንተ ባል የተባለው እንግዲህ ቻለው ለአይቺ ላይ ሰጥ ለአይቺ ላይ ሰጥ ለአይቺ ላይ ሰጥ ብሏል። ምን ማድረግ ይቻላል? ምን ማድረግ ይቻላል? እያዩ ማየት ነው። ለምንም የምትመለስ ልጅ አይደለችም ሲጀመር። መመከር አለባት፣ እውነት መመከር አለባት፣ መታከም አለባት። ለማንኛውም ጋዜ፣ የዛሬው ቪዲዮ ይህን ይመስል ነበረ። ከተመቻችሁ ቪዲዮ ስትገቡ ላይክ ያደረጋችሁ ጀምሩ። አዲስ ከሆናችሁ ደግሞ ሰብስክራይብ ያደረጋችሁ አበረታቱን። የዛሬው ቪዲዮ ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ ሰላም፣ ፍቅር ተመኙላችሁ። ባይ ባይ። ቪዲዮ ስትገቡ ላይክ በማድረግ ጀምሩ። እንወዳችኋለን። ባይ ባይ።